ኢየሱስ ከማረጉ በፊት ምን ቃል ገባ? ኢየሱስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ ጠንካራ ቃል ኪዳን ገባ። ብቻቸውን እንደማይቀሩ ነገር ግን መንፈስ ቅዱስ ከእነርሱ ጋር እንደሚሆን ነገራቸው። ይህ መንፈስ ይመራቸዋል፣ ያስተምራቸውና የእግዚአብሔርን ሥራ እንዲፈጽሙ ኃይል ይሰጣቸዋል። ኢየሱስ ይህ ተስፋ በቅርቡ በኢየሩሳሌም እንደሚፈጸም አረጋግጦላቸዋል። ኢየሱስም ለተከታዮቹ ከላይ ኃይልን እንደሚቀበሉ ቃል ገባላቸው። ይህ ኃይል ለግል ጥቅም ሳይሆን እስከ ምድር ዳርቻ ድረስ ምስክሮቹ ለመሆን ነበር። ወንጌልን ለሰው ሁሉ ለማካፈል ድፍረት፣ ጥበብ እና ብርታት ማለት ነው። በመንፈስ ቅዱስ አማካኝነት፣ ኢየሱስ ሲሰራ ካዩት የሚበልጥ ሥራ ይሠሩ ነበር። ኢየሱስ የሰጠው ሌላው ጠቃሚ ቃል ምንጊዜም ከተከታዮቹ ጋር እንደሚሆን ነው። ወደ አብ የሚሄድ ቢሆንም፣ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ይህም ደቀ መዛሙርቱ ወደፊት የሚያጋጥሟቸውን ፈተናዎች ሲያጋጥሟቸው ሰላምና መተማመን ሰጥቷቸዋል። የእርሱ መገኘት፣ በመንፈስ፣ በፍጹም አይተዋቸውም። በመጨረሻ፣ ኢየሱስ አንድ ቀን እንደሚመለስ ቃል ገባ። ወደ ሰማይ እንደተወሰደ ሁሉ በክብር ተመልሶ ይመጣል። ይህ ተስፋ ለተከታዮቹ ስለ ወደፊቱ ጊዜ ተስፋ ሰጥቷቸዋል። ተልእኳቸው መስበክ ብቻ ሳይሆን ዓለምን ለዳግም ምጽአቱ ማዘጋጀት መሆኑን አውቀዋል።